ውድ የእግዚአብሔር ወገኖች እንደምን ቆያችሁ? የጌታ ጸጋና ሰላም ለሁላችንም ይሁን። እግዚአብሔር አምላካችን ስሙ የተባረከ ይሁን። በሕይወት የመቆየታችን ለዚህ መድረሳችን ከእግዚአብሔር የተነሳ ስለሆነ እግዚአብሔር አምላካችን ስሙ የተባረከ ይሁን። ላለፉት አራት ቀናት የእግዚአብሔር ቅዱስ መንፈስ ሲያስተምረን ነበረ። ዛሬ አምስተኛውን ቀን ደግሞ የጠቢቡ የንጉሥ ሰለሞን መልእክት እንመለከታለን በምሳሌ ምዕራፍ ሦስት ቁጥር አምስት ላይ የሚገኘውን፣ እንዲህ ይላል፣ በጌታ ስም አነባዋለሁ። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ የሚል ነው። ርዕሳችንም በራስህም ማስተዋል አትደገፍ የሚለውን እንወስዳለን። የእግዚአብሔር ቅዱስ መንፈስ እንዲያስተምረን ሁላችንም ራሶቻችን ዝቅ አርገን እንጸልይ። አባታችን አምላካችን ሆይ እጅግ አድርገን እናመሰግንሃለን። ትላንት ያስተማርከን የመከርከን በፍቅር የተሸከምከን ያሻገርከን አባታችን ሆይ እጅግ አድርገን እናመሰግንሃለን። ዛሬም በፊትህ ቀርበናል ቃልህን ለመስማት በክርስቶስ ኢየሱስ ስም ጌታ ሆይ ለሁላችንም የሚሆን ቃል ተናገር። የሚጠቅመንን የሚረባንን፣ የሚያሻግረንን እግዚአብሔር ሆይ ወደ አንተ የሚያቀርበንን ቃልህን እንድትናገረን እንጸልያለን። እግዚአብሔር ሆይ ኃጢአት በደላችንን፣ መተላለፋችንን፣ አለማመናችን ሁሉ ይቅር ትለን ዘንድ እንማጽንሃለን። ስለ ሁሉም እናመሰግናሃለን። በጻድቁ ልጅህ በክርስቶስ ኢየሱስ ስም አሜን። ጠቢቡ ሰለሞን የተረዳውና የገባው ነገር ስለነበረ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ እያለ ይመክረናል። በራስ ማስተዋል የመተማመን ዝንባሌ የሰው ልጆች ችግር ስር መሰረት ከመሆኑ ባሻገር እኛና ዓለምን ሁሉ በእግዚአብሔር ላይ ለምናደርገው አመፅ ዋነኛ አነሳሽ ምክንያት መሆኑን መገንዘብ በጣም አስፈላጊ ነገር ነው። ከዚህም በተጨማሪ ሰይጣን እኛን ለማጥመድ ከሚጠቀምባቸው ዋነኛና ስኬታማ ማማለያዎች መካከል ይህ ዝንባሌያችን ቀዳሚውን ረድፍ ይይዛል። የሰይጣን ዋና የጦር ስልት ሰዎች በእግዚአብሔር ባህሪ ላይ ያላቸውን እምነት በመሸርሸር እግዚአብሔር ሊታመን የማይችል አምላክ እንደሆነ ማሳመን እና በራሳቸው ማስተዋል ላይ እንዲደገፉ ማግባባት ነው። ዛሬ በዓለማችን በምድራችን የምንመለከተው ይሄ ነው። ብዙውን በራስ ማስተዋል ላይ በመደገፍ የተሰማራበት መጽሐፍ ቅዱሳችን የመጀመሪያው አባታችን እና እናታችን የሆኑትን ከዛ መልእክት እናገኛለን። ከመጽሐፍ ቅዱሳችን ሁላችንም ዘፍጥረት ምዕራፍ ሶስትን አብረን በማውጣት ከቁጥር አንድ ጀምረን እናነባለን። ዘፍጥረት ምዕራፍ ሦስት ቁጥር አንድ ላይ እንዲህ ይላል። እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን? አላት። ሴቲቱም እባብን እንዲህ ያለችው፣ በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለዚያ ትሞታላችሁ ብሏል። እባቡም ሴትቱን እንዲህ አላት፣ መሞት እንኳ አትሞቱ። ከፍሬውም በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉውን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው አላት። ታዲያ በዚህ በዘፍጥረት ምዕራፍ ሶስት ቁጥር አንድ እስከ አምስት ድረስ አሁን ያነበብነውን የአዳምና ሔዋን ታሪክ ሰይጣን ቀበብሎች ነው እንግዲህ ንግግራቸውን የምንመለከተው እግዚአብሔር ከአዳምና ሔዋን አንዳች የሚጠቅም ነገር የደበቀባቸው የእነርሱን መልካም ነገር የማይሻ እና ሊታመን የማይችል አምላክ መሆኑን በእጃ ዙር ነግሮና በውስጣቸው ጥርጥርን ዘርቶ እግዚአብሔርን ውሸታም ለማድረግ ያደረገውን ሴራ የምንመለከትበት ነው ማለት ነውና፣ ይሄ ተንኮለኛ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ምን ነበረ ይላል መጽሐፍ ቅዱሳችን? ተንኮለኛ ነበር ይላል። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? ያለበት ሁኔታ አለ። ከገነ ዛፍ ሁሉ የሚላለ ከሁሉ አልተባለም፣ አደለ እንዴ? መልካሙና ክፉ ከምታስታውቀው ዛፍ ነው የተባለው እንጂ፣ ከገነ ዛፍ ሁሉ አላዘዘም እግዚአብሔር። ሴቲቱም ለባ ባለችው አደለ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። ያለበትን ሁኔታ እንመለከታለን። ለባቦም ለሴቲቱ ያለበት ምክንያት ምንድን ነው? ያለ ሞትን አትሞቱ ማለት አንደኛው የመጀመሪያ ውሸቱ ማለት ነው። ከእርሷ በበላችሁ ቀን አይናችሁ እንዲከፈቱ እንደ እግዚአብሔር መልካሙና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ የሚል መልእክት እንደሰጣት እንመለከታለን። አዳሜና ሔዋን በተፈጠሩ ጊዜ እንደ ሌሎቹ የእግዚአብሔር ፍጥረታት ሁሉ እንከን የለሽ ነበሩ። እንደውም ሌላ ፍጥረታት ሁሉ ተፈጥሮ መልካም ነበር ይላል። የእነሱ ደግሞ መፈጠሩ እጅግ መልካም ነበር። እጅግ በጣም ጥሩ ነበሩ፣ ሙሉ ምንም ያልጎደላቸውና ፍጹም የረኩም ነበሩ። ያደረጉት የነበረው ነገር ሁሉ ከእግዚአብሔር ባህሪ አንፃር የተጣጣመ እና የተዋሃደም ነበረ። እግዚአብሔር ይጎበኛቸው ነበረ፣ እነሱ ወደ እግዚአብሔር ፊት ይቀርቡ ነበረ። በዚህ ወቅት ስጋዊም ሆነ መንፈሳዊ ሞት አልነበረም። በዛ ጊዜ ሞት ወደ ዓለም የገባው ከውድቀታቸው በኋላ መሆኑን የእግዚአብሔር ቃል ይነግረናል። እንደውም በሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 እና 22 ሲናገር እዛ ላይ ደግሞ የምናገኘው ሞት በሰው በኩል ስለመጣ ሁሉ በአዳም እንደሚሞቱ የሚል መልእክት አለው። እዛ ክፍልም ላይ አዳምና ሔዋን በእግዚአብሔር ላይ ያላቸውን መደገፍ ወደ ጎን በመተው በመጀመሪያን ምንድን ያደረጉት በራሳቸው ላይ በመተማመን ጀመሩ። ሰይጣን በእግዚአብሔር ባህሪ ላይ የተናገረውን የውሸት ቃል አደመጡ። ከእግዚአብሔር ውጪም በራሳቸው ዓይን እርካታን ለማግኘት ተራመደው በእግዚአብሔር ላይ ካላቸው መታመን ለመውጣት መወሰናቸውን የሚያመለክቱ ሶስት ነገሮች አሉ። ሶስት ማሳያዎችን በዚህ አሁን ባነበብነው ጥቅስን እናገኛለን ማለት ነው። እና የመጀመሪያው የሰው ማስተዋል ያለበት እንደሆነ እንመለከታለን። ለጥበብ መልካም እንደሆነ አዩ ይላሉ አደለም። ለጥበብ መልካም እንደሆነ እንደተመለከቱ እንዳዩ እንመለከታለ። ይሄ የሰው ማስተዋል ነው። ሁለተኛው ለመብላት ያማረ እንደሆነ አዩ ይላል። ይሄም የሰውነት ፍላጎት ማለት ነው ፍላጎታቸውን ያሳዩበት እንደሆነ እንመለከታለን። ሶስተኛው ደግሞ ለአይን እንደሚያስጎመጅ አዩ ይላል። በቃ የራስ ማድረግ ገንዘብ ማድረግ የፈለጉ እንደሆነ ያሳየናል ማለት ነው እና እነዚህ ሶስት ነገሮችን በአዳምና በሔዋን መካከል የምናየው ነው ማለት ነው፣ እና በእግዚአብሔር ላይ ካላቸው የመታመን ነገር ለመውጣት የሚወስኑበት ደረጃ መንደርደሪያ ላይ የደረሱበት ሁኔታ እንመለከታለን ማለት ነው። የመጀመሪያውና ከተቀመጠው ውስጥ ለጥበብ መልካም እንደሆነ ያዩበት ማለት ነው። የማስተዋል የራሳቸውን ማስተዋል የተጠቀሙበት እንደሆነ እንመለከታለን ማለት ነው። ዛሬም ቢሆን የዘወትር ፈተናዎቻችን ከነዚህ በአንዱ ውስጥ ይወድቃሉ ማለት ነው። የራስ ለማድረግ ዓይን እንደሚያስጎመጅ ነገሮችን ማየት መጎምጀት፣ መመኘት ለመብላት የአማረ እንደሆነ ማየት፣ የሰውን ፍላጎት፣ ሌላውን ደግሞ በራስ ማስተዋል መታመን መደጋ የሚለውን ነገር ያሳየናል። በራስ ማስተዋል የመተማመን ዝንባሌ የሰው ልጆች ችግር ከመሆኑን ባሻገር እኛና ዓለም ሁሉ በእግዚአብሔር ላይ ለምናደርገው ዓመፅ ዋና መነሳሻ ምክንያት እንደሆነ መገንዘቡ በጣም አስፈላጊ ነው። ቅድም እንዳልነው ማለት ነው እና ይሄ ልንረሳው የሚገባ ነገር አይደለም ማለት ነው። በዘ ፍጥረት ምዕራፍ 3 ቁጥር 6 ደግሞ ቀጥለን ከስናነባው ሳለም ይላል ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፤ ከፍሬዋም ወሰደችና በላች፤ ለባሏ ደግሞ ሰጠችው እርሱም ከእርሷ ጋር በላ። ይላል የእግዚአብሔር ቃል የሚለውን ነው። እንግዲህ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ፣ እነዚህ ነገሮች ለአዳምና ለሔዋን መሳሳቻ ከእግዚአብሔር የመታመን መንገድ የመውጫ መንገድ እንደሆነባቸው እንመለከታለን። ዛሬም ላለነው እያንዳንዳችን የሚያጋጥሙን ከእነዚህ መካከል ሊሆን የሚችልበት አጋጣሚዎች አሉ። በሰው ዘር ውስጥ የተወለደ ማንኛውም ግለሰብ የአዳምን ኃጢአት ባህሪ ተካፍሏል። ማንኛውም ሰው ሲወለድ እግዚአብሔርን የመቃወም ተፈጥሯዊ ዝንባሌ ይዞ ይወለዳል። በመጽሐፍ ቅዱሳችን ዘፍጥረት ምዕራፍ አምስት ቁጥር ሶስት አዳምም ሁለት መቶ ሰላሳ ዓመት ኖረ፣ ልጁንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው ይላል። ሴት እንደተወለደለት እንመለከታለን ማለት ነው እና ልጁንም በምሳሌው እንደ መልኩ የውስጡን ነገር ይዞ ዝንባሌውን ይዞ የተወለደ እንደሆነ እንመለከታለን። እንደው ለዚህ ማረጋገጫ ደግሞ በመጽሐፍ ቅዱሳችን ዳዊት ደግሞ የተናገረው በመዝሙር 51 ቁጥር አምስት ላይ እንዲህ ይላል፣ እነሆ በዓመፅ ተጸነስኩ እናቴም በኃጢአት ወለደችኝ ይለን። ኢዮብ ደግሞ ሲናገር ኢዮብ 15 ቁጥር 14 ላይ የሰው ልብ ሀሳብ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ይለን። ብዙ የመጽሐፍ ቅዱሳችን ክፍሎች አሉ በዚህ ሀሳብ ዙሪያ ማለት ነውና ይህ የሰው ልጅ ዝንባሌው የስጋዊ ሕይወቱ ዋነኛ አቅሙ ነው፣ ጡንቻው ነው። ይህ ዝንባሌው የኃጢአታዊ ባህሪው ጉልበት ብቻ ሳይሆን ምንጭም በመሆኑ ያገለግላል ማለት ነው እና በራስ ማስተዋል የመደገፉ ማለት ነው። ከእግዚአብሔር የሚያርቁን ኃጢአቶች ሁሉ ካለመታመን ይመነጫሉ። አባታችን አዳም በራሱ ማስተዋል ላይ ለመደገፍ በመወሰን ሞትን ወደዚች ምድር ጠራ። በመልኩ የተወለዱ ልጆቹም ፍጹም የሆነውን መዋጀታቸውን በተስፋ የጠበቁ የኢየሱስ ክርስቶስ የመጀመሪያውን ምጽአት የጠበቁ በእግዚአብሔር ላይ በመታመንና ባለመታመን በትግል ውስጥ ላይና ታች ሲሉ ዘመናት እንዳስቆጠረው እንመለከታለን። ነገር ግን እግዚአብሔር ይመስገን ጊዜው ሲደርስ ለዚህ ጥያቄ ዘላለማዊ መልስ ይዞ ኢየሱስ በሰው የዘር ግንድ ውስጥ ተወለደ። በሰው ዘር ግንድ ውስጥ ይወለድ እንጂ እርሱ ኃጢአት አልነበረበትም። ኃጢአት ከሌለበት አባት ተወልዷልና፣ ኋላኛው አዳም ይለዋል መጽሐፍ ቅዱሳችን ኢየሱስን። ከውድቀት በፊት እንደነበረው ፊተኛው ሰው አዳም ኃጢአት የለሽ ማንነትን ይዞ ተወለደ። ኢየሱስ በሕይወቱ ዘመን ያሳየው ቅዱስ ባህሪ እግዚአብሔር ለአዳም አስቀድሞ የወሰነለት ባህሪ ነበረ። አዳም በኃጢአት ባይወድቅ ኖሮ፣ በራሱ ማስተዋል ባይደገፍ ኖሮ ያን ባህሪውን ይዞ ይቆይ ነበረ። ነገር ግን አልሆነም። ሐዋርያ ጳውሎስ ሲናገር ሳለ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 46 ሲናገር ሳለ እንዲህ ይለን ፊተኛው ሰው አዳም ህያው ነፍስ ሆኖ ያው ነፍስ ሆነ ተብሎ ተጽፏል። ኋላኛው አዳም ህይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊ መጀመሪያ አይደለም ይላል። እና ይሄን የኋለኛው አዳም እና የፊተኛውን አዳም ሲገልጥልን ነው ማለት ነው። እና የፊተኛው አዳም አባታችን አዳም ሲሆን የኋለኛው አዳም ደግሞ ጌታ ኢየሱስ የመጀመሪያ ምጽአቱ መጥቶ በድንግል ማርያም ሲወለድ ያለውን ሁኔታን ያሳየናል ማለት ነው እና ሐዋራ ጳውሎስ ደግሞ ሲናገረን በሮሜ ምዕራፍ 5 ቁጥር 19 ላይ እንዲህ ይላል፣ በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እግዚአብሔር ይመስገን ወገኖቼ በቀድሞ አባታችን በሱ ላይ የምንኮንነው የምንፈርድበት ነገር የለም። ነገር ግን ኃጢአቴን ብንወርስም ነገር ግን በክርስቶስ በኋላኛው አዳም መታዘዝ ምክንያት ጽድቅን አግኝተናል። እግዚአብሔር ይመስገን የእኛን አድርጎታል። የእሱን መታዘዝ በመስቀል ላይ መዋል፣ ክብር ለእግዚአብሔር ይሁን። ልክ አዳም እንደተፈተነ ኢየሱስን በተመሳሳይ ሶስት አቅጣጫዎች ላይ ተፈተነ። የእግዚአብሔር ቃል እንደሚነግረን ጠላት ዲያብሎስ በሶስት ጊዜ እንደፈተነው እንመለከታለን። ነገር ግን ኢየሱስ ሰይጣን ያቀረበለትን በራስ የመታመን ግብዣ ወደ ጎን በመታው ራሱን በእግዚአብሔር ጥበቃ ስር አሳልፎ በመስጠት የመለሰለት እንደሆነ እንመለከታለን። ተጽፏል ብሎ እየመለሰ ከእግዚአብሔር ቃል እያጣቀሰ እንደመለሰለት በማቴዎስ ወንጌል እናገኛለን ማለት ነው። ምዕራፍ አራት ከአንድ ጀምረን እስከ አስር ድረስ ስናነብሳለን በእግዚአብሔር ላይ ፈጽሞ በመደገፍ ሊኖር የሚችለውን የድል ህይወትን ኖሮ አሳየን። እግዚአብሔር ይመስገን። በእግዚአብሔር ላይ ፈጽሞ በመደገፍ የድል ህይወትን መኖር እንችላለን። ጌታችን ኢየሱስ ክርስቶስ ታላቁ ምሳሌያችን ነው፣ ሆኖ አሳየን። ጌታ ኢየሱስ በምድር ሲመላለስ አለ በእውነት ያደረገውን ሲናገር፣ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ደግሞ እንዲህ ይላል፣ ኢየሱስም እንዲህ አላቸው የእኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው ይላል እግዚአብሔር ይመስገን። ጌታ ኢየሱስ በምድር ሲመላለስበት ሳለ እንደ ሰው ሆኖ ሲመላለስ ሳለ የሚደገፈው በራሱ ማስተዋል አልነበረም፣ በእግዚአብሔር ላይ ነበረ። ጥሩ ምሳሌያችን ነው። ጌታ ኢየሱስ የራሱን ፈቃድ ሳይሆን የላከውን ፈቃድ እየፈጸመ ነበረ። የላከኝን ፈቃድ እንጂ ፈቃዴን አልሻምና እያለን ሲናገረ እንመለከታለን። አስፈላጊ ውሳኔዎችን ስናደርግ በራሳችን ከመታመን ይልቅ የእግዚአብሔር አመራር ለማግኘት ጥረት ማድረግ ይኖርብናል። የእግዚአብሔር ምሪት ምንድን ነው ብለን መጠየቅ ያስፈልገናል። መንበርከክ ያስፈልገናል። ወደ እግዚአብሔር መቅረብ ያስፈልገናል። እግዚአብሔር ያሳየናል፣ መንገዱም ይነግረናል። የእሱ ፈቃድ ምን እንደሆነም ይገልጽልናል። እግዚአብሔር ይመስገን። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይለናል ጠቢቡ ሰለሞን። በዚህ ክፍል ላይ ሁለት ሀረጎች ነው ያሉት። እንግዲህ በፍጹም ልብህ በእግዚአብሔር ታመን የሚለውን የመጀመሪያውን ነገር አስቀምጦልናል። በሙሉ ልብህ በእግዚአብሔር ታመን፣ በፍጹም ልብህ በእግዚአብሔር ታመን ይለናል። ማንኛውም ነገር አምላክ በሚፈልገው መንገድ የምናከናወነው ከሆነ በሱ እንደምንታመን እናሳያለን። ሙሉ በሙሉ በእግዚአብሔር መታመን ይኖርብናል። በመጽሐፍ ቅዱስ ውስጥ ልብ የሚለው ቃል ብዙውን ጊዜ የሚያመለክተው የአንድን ሰው ውስጣዊ ማንነት ነው። ይህም ስሜቱን፣ አስተሳሰቡን፣ ዝንባሌውን እንደዚሁም አንድ ነገር ለማድረግ የሚገፋፋው ስሜትንም ያጠቃልላል። ስለዚህ በሙሉ ልባችን በአምላክ መታመን እንዲሁ የስሜት ጉዳይ ብቻ አይደለም። በሙሉ ልባችን በእግዚአብሔር የምንታመነው ፈጣሪያችን ለእኛ የተሻለውን ነገር እንደሚያውቅ እርግጠኞች ስለሆንን ነው። ከኛ በላይ የሚያስብልን የሚያውቅልን የተሻለውና የበለጠው የሚያውቅልን እግዚአብሔር ነው። በፍጹም ልባችን በእግዚአብሔር እንታመን። ጠቢቡ ሰለሞን እንደሚለን እውነት ነው። በገዛ ራሳችንን ማስተዋል መደገፍ የለብንም። በገዛ ራስህ ማስተዋል አትደገፍ፣ አትመካ ይላል። ኃጢአተኞች ስለሆንን በራሳችን የማመዛዘን ችሎታ መመካት አንችልም። ስለዚህ በእግዚአብሔር መታመን ይኖርብናል። ሙሉ በሙሉ በራሳችን ችሎታ ተማምነን ወይም በስሜት ተገፋፍተን አንድ ውሳኔ እናደርግ ይሆናል። እንዲህ ያለውን ውሳኔ መጀመሪያ ላይ ጥሩ መስሎን፣ ቢታየንም የሚያስደስት መስሎ ቢታየንም የኋላ ኋላ መጥፎ ውጤት ሲያስከትል እናያለን። የእግዚአብሔር ጥበብ ከእኛ ጥበብ እጅግ የላቀ ነው። ወገኖቼ በእግዚአብሔር እንታመን፣ በእግዚአብሔር እንድደገፍ በራሳችን ማስተዋል አይደለም። በቤታችን በምንወስናቸው ነገሮች፣ ለልጆቻችን በምንወስናቸው ነገሮች፣ በነጋችን በምንወስነው ነገሮች ሁሉ የእግዚአብሔርን ፈቃድ እንጠይቅ፣ በእሱ እንድታመን፣ ልባችንን አሳልፈን ለእግዚአብሔር እንስት። በልባችን እሱ ይንገስበት፣ እሱ የተሻለውና የበለጠውን ነገር ያውቅልናል። ሕይወታችን የምንመራው ከእግዚአብሔር አስተሳሰብ ጋር በሚስማማ መንገድ ከሆነ ስኬታማ እንሆናለን። ዛሬ ሁሉም የሰው ልጅ የስኬትን መንገድ ማወቅ መድረስም ይፈልጋል። የስኬት ሁሉ መጀመሪያ ከእግዚአብሔር ጋር መጓዝ ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው አይደለም? የሚለው እግዚአብሔርን ማስቀደም ነው። ለእግዚአብሔር ማሳልፈው መስጠት ነው። ፈቃድን ለእግዚአብሔር ያንተ ፈቃድ ይበልጣል ብሎ መቀበል ነው። ወገኖቼ፣ ይህን መልእክታችንም ስናጠቃልል በእግዚአብሔር ፊት ስንቀርብ የውድቀታችን መሰረት በራሳችን ማስተዋል ላይ ለመታመን ያደረግነው ቁርጠኝነት እንደሆነ ሁሉ የድላችን መሰረት ደግሞ በእግዚአብሔር ላይ በፍጹም ልባችን መታመናችን ነው። የድላችን መሰረት ደግሞ በእግዚአብሔር ላይ በፍጹም ልባችን መታመናችን ነው። የስኬታችን መሰረቱ በእግዚአብሔር ላይ መታመናችን መሆን አለበት። በፍጹም ልብህ በእግዚአብሔር ታመን በራስህም ማስተዋል አትደገፍ። የእግዚአብሔር ጸጋ ይብዛልን፣ እግዚአብሔር ይርዳን። በዚህ ማለፍ እንድንችል እንጸልይ። አባታችን አምላካችን ሆይ እጅግ አርገን እናመሰግንሃለን። ስለዚህ ግሩምና ድንቅ ስለሆነው ቃለ ስለነገርከን ስለመከርከን፣ ስላስተማርከን አባታችን ሆይ እናመሰግናሃለን። ደግመህ ነገረን። እግዚአብሔር ሆይ በራሳችን ማስተዋል ስንት ጊዜ ተመክተናል፣ ስንት ጊዜ ተደግፈናል፣ ወድቀን ተገኝተናል። አባታችን ሆይ ይቅር በለን። ዛሬ ግን መንገዱን አሳየን። በፍጹም ልባችን፣ በሙሉ ልባችን፣ ያለምንም ጎደሎ በአንተ መታመን እንድንችል ልባችን ለአንተ አሳልፈን እንሰጣለን። አንተ ንገስበት። የተሻለውና የበለጠው አንተ ታውቅልን አለ ጌታ ሆይ የሚያስፈራንን የሚያስደነግጠንን የሚያሸብረንን ነገር ሁሉ በእግርህ ከእግርህ ስር ጥለናል። ጌታ ሆይ አንተ መልካሙን ነገር ለልጆች ታስብልን ታደርግልን ዘንድ እንጸልያለን። ሸክማችንን ሁሉ ጌታ ሆይ አንተ ቀሊል ስለምታደርግልን እግዚአብሔር ሆይ የስኬታማው መንገድ ሁሉ በእጆች ስለሆነ እጅግ አድርገን እናመሰግናሃለን። እግዚአብሔር ሆይ አንተን መንገድ መከተል ስኬታማ መሆን ነው። ፈቃድህን መቀበል እጅግም መልካም ነውና ጌታ ሆይ የአንተን ፈቃድ መቀበል የጌታ ኢየሱስን መንገድ መከተል እንድንችል እርዳን። ጌታ ሆይ በክርስቶስ ኢየሱስ ስም በአንተ እንድንደገፍ እርዳን። ቃልህን በሙላት በልባችን አኑርልን። በጻዲቁ ልጅህ በክርስቶስ ኢየሱስ ስም እንለምናሃለን። አሜን።